እነዚህናው ሶስቱንም ጨለማ ስለወረሳቸው እኮ አሁን የጨለማው አለም ነው እየተገለጠ ያለው በእነሱ ውስጥ። መጽሐፍ ቅዱስ ላይ ማንም በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም ተብሏል። ፊዮናንም ታያዋታላችሁ፣ የአቢታ ሽኩር ዳኒሮያል እንደምታዩት ነው። በቃ ተነስተው መጨፈር ነው። ለምን እንደሚጨፍሩት ከተባለ ውስጣቸው ያለው ስፒሪት ነው እየተገለጠ ያለው የትኛውን ስፒሪት ይግለጡት ታዲያ። የእግዚአብሔር መንፈስ የሞላበት ሰው ጌታ ኢየሱስን ያሳያል። አሁን ሰው ነፃ ካልወጣ በክርስቶስ ኢየሱስ አጋንንት ስራት ስለሚሆን የእግዚአብሔርም የጨለመውም አይደለውም ማለት አይቻልም። ከእግዚአብሔር እጅ ከወደቅ ይኸው በጨለመው ስር ነው ምርቶ ነው። እግዚአብሔር ደግሞ እንዲረዳቸው ጸልዩላቸው። አስካት ለምንድን ነው ሲጨፍር የተናደድክ ት ጉዳይ ይመሰላል ዳኒ። እኔማ ምንናደዳሉ አዘንኩባችሁ። ከፍለፊታችሁ ትልቅ ሞት አለ ወንድሜ። ሞትም አይቀረብ ታዲያ እንዲ ኦሬዲ ሞታችኋል እናንተ። ሰው በክርስቶስ ኢየሱስ ካልሆነ ዳንሻ ሟች ነው። ኦሬዲ ተንበርክከ መልካም ወጣት ፈለገ ጋር እንማር

በሰላም እንዳይል ምናምን ሲጸልዩ የነበራቸው ሰዎች በጣም አመሰግነው። ቁንጭ የሚያምር ትንሽ ወንድ ልጅ ወልጃለሁ እና በጣም ሲጨነቁልኝ ስታስቡልኝ የነበራቸው ሰዎች በጣም አመሰግነው። ወንዶች ከጨነቃቸው አክሰፕት ዮርሳፍ ቢ ኦኬ ምንድነው? ቆይ ምንድነው? ነው የሚመታው? ማን ነው የሚመታው እሱ? ማን ነው ሱ የጠራው ሰውዬ ማነው? ስጋጃ ምናምን ያለው ሰውዬ ማን ነው ራሱ? ምንም ማለት ምንም፣ ከቴክኖሎጂ ጋር እየሄድኩ አይደለም። ወኔ ይሁን ወደ አለ እየቀረው ያለውት አላቅም ብቻ፣ ግን ማለት ነው ችግር ይምታክ ችግር እያሯሯጠ ከዚህ ሞቃዲሾ አድርሶ በሞቃዲሾ አድርጎ ወደ ወደ ዱባይ አልፎ ማለት ነው ማዳጋስካር ላይ ይበል መሞሽለጥ ነበር ከስራ መሰረቱ ግሽልት አድርጎ የሚያነሳልን ይጥፋ። ይህ ዝን ሰው ይሄ እንትን እህ አንተ ምንድን ነው የምትለን? ምንድን ነው የምትለን አንተ አልገባህም፣ እንጂ በአራት አመት በአራተኛ ክፍል ምናምን ያልከው እኮ ማለት ነው በዛ ሰዓት የቱ ጋ እንዳለ እራሱ እኮ አያውቁም። ምን እያስተማርከ ነው? ለዛው ምን እያልከው አንተ አንተ እንዴት እንዴት በዛ ሰዓት እንዴት ሳይል ይሆናል እንዴ? ስለ ጡጡላክ ነው የምታወራው? ግን ስለ ጡጡላክ ያን ጠልጥልህ መጋኛ መጋዣ አንተ አልገባም እንጂ አጋንንት መሀል አናት ላይ ቆሞ ቶርክ እያረገብህ ነው። ለዛ ነው አንተ ከስር የሚያርገበግብህ። ተው ባገኘው በድንጋይ ነበር መበለጥ ጥ ማጥሪ ምን ዓይነት ነገር ነው? እናት ምን ማታ ሱሩ እናንተ ሰው ከዛ ድፎ ዳቦ ምን የመሰለ ድፎ ዳቦ አመጣሉ። ናዩ መጣች እና ብሉ አጣራምና ድፎ ዳቦ። ከዛስ ከዛስ በለኝ፣ እ በለኛ፣ እ በለኛ። ከድፎ ዳቦ በኋላ ኬክ ምን የመሰለ ኬክ እኔ ደግሞ የእናንተ ወንድም አላሳፍርም፣ ስበላ አላሳፍርም እግዚአብሔር። ምክንያቱም እንደዚህ ቦታ ከሄዳችሁ መብላት ግድ ነው፣ ሰውም እንደ ነውር ነው። መብላትማ ግድ ነው ብዬሽ ነው እንጂ ጠግቤ ነበር እኔ ሲጀመር። በላን እነ ጆሲ ምናምን ኬክ እበላለሁ ብዬሽ ኬኩን ብልት። ከዛስ የጆሲ ደግሞ የተረፈ ኬክ ነበር፣ የጆሲን ኬክ ብልት። እ በለኛ ከዛ ል ወሬው ተጀመረ፣ ወሬው ተጀመረ። ወይኔ ወሬ ለዩቲ ናት ልንገራት። ወሬ እያወሩ ነው ዛሬ ነው ዛሬ

ሁለቱም ይቅርታ መጠየቅ አለባቸው። ወቸው ጉድ ፖድካስትም አዶኒም አዶኒ ትውልድ ገዳይና መርዝ የሆኑ ንግግሮችን በሚዲያ ወጥቶ በመናገሩ ይቅርታ መጠየቅ አለበት እዛው ሚዲያ ላይ ወቸው ጉድ ደግሞ እንደዚህ አይነት ስርዓት የሌላቸውን ሰዎች በማቅረባቸውና ቢያንስ ለተናገሩት ነገር ሪስክ ወስደው የተናገሩትን ነገር ባለማጥፋታቸው ወደ ሚዲያ ይዘው በመምጣታቸው ሁለቱም ሰዎች እዛው ሚዲያ ላይ ይቅርታ ወጥተው መጠየቅ አለባቸው ኢትዮጵያ ጆሮዋን ሰጥታቸዋለች እያደመጠቻቸው ነው እንጀራቸውም ሆናለች ግን በምላሽዋ እንደዚህ አይነት ነውርና ትውልድ ገዳይ የሆነን መልእክት የሚያስተላልፉበት ሚዲያ መሆን የለበትም። ስለዚህ ውድ ኢትዮጵያውያን ከኔ ጋር የምትስማሙ ከሆነ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ በጣም ለብዙ ሰው እንድታደርሱልኝና ኮመንት ላይ የገባችሁ ደግሞ እቃወማለሁ እያላችሁ እንድጽፉልኝ ይፈልጋለሁ። ሁለቱንም ሚዲያዎች ሜንሽን አድርጉልኝ። ወቸው ጉድ ፖድካስትንም የአዶኒን ፔጅም ሜንሽን አድርጉልኝ። ሚዲያ ላይ ወጥተው ይቅርታ ይጠይቁ። ወዳችኋለሁ። ሰው ባይከተልሽ እንኳን ፈጣሪ ይከተልሽ። የምሬ ነው። እኔ ደስ ብለኛ እግዚአብሔርን እኔ ጌም ካንቺ ጋር ካሁን በኋላ አልጫወትም። የምር በቃ ጋር የሽበት ቦታ ሁሉ እሱ ይከተልሽ። የምትፈልጉ ነገር ሁሉ በእጅሽ ነው። ሰው አይጥላሽ፣ ሰው ይውደድሽ። አንቺ የምትፈልጉ ነገር ይሳካልሽ። ለእናትሽ ያረግሽው ነገር ሁሉ ፈጣሪ ከዚያ የበለጠ ትልቅ ደረጃ ያነስች። የምር ማርያምን ከሰማሁ በኋላ ደሳ የወቃ

ሀበሻ ብቻ ሀበሻ አላቅም። ሀበሾች ብዙ ጊዜ ሀብታም ሴቶች ሁሉ ከኛ ነው የሚፈልጉት። ለምን መሰለሽ፣ አሁን ገንዘብ ሌላው ወንድ አናገባም እያሉ ነው እና ምን ይሻላል፣ መኪና ሌላው ወንድ በአናቱ ይተከል እያሉ ነው፣ በአናቱ ታዳ ይተከል ምናምን እያሉ እና ምን ይሻላል። እኛ ተቸገርን እኮኛ። የት ነው የምትኖር? አዲስ አበባ አዎ ትርስ በዚሁ ሀብታም ሴቶች አዲስ አበባ አገናኝኛ። እኔ ለምንድን ነው እዚህ በቀማል እንትን የሚሆኑ አገናኝ፣ ምን ችግር አለ ወንድምሽ? ምሽ አይደለም። ኦኬ፣ እሺ። ስለዚህ ስለዚህ አንተ አንተ ትፈልጋለህ፣ ፈረንጃው ፈረንጅ ፈረንጅ ማለት እንዴ? እኔን የምትፈልገኝ ፈረንጅ አለች። ላይክ ፈረንጅ በአሜሪካ

አንተ አንተ ይወና ካለበት በቀን አንዴ መምታት ትችላለ ግን ቀስ በቀስ እየቀነሰ ይመጣል ለመምታት